1446ኛው የኢዳል ፈጥር በዓል በቤንሻንጉል ጉሙዝ ክልል አሶሳ ከተማ በኢድ ሰላት ስነ ስርዓትና በተለያዩ ሃይማኖታዊ ክዋኔዎች እየተከበረ ነው። የበዓሉን ድባብ ደግሞ ሊያስቃኘን የቤንሻንጉል ጉሙዝ ክልል መገናኛ ብዙሃን ዘጋቢ ሙሉቀን ባልቻ በቀጥታ ስልክ መስመራችን ላይ ተገኝተዋል። ሙሉቀን እንዴት ውለሃል? በአሶሳ ከተማ የኢዳል ፈጥር በዓል ህዝበ ሙስሊሙ እንዴት ባለ ሁኔታ እያከበረ ነው? መረጃዎችህን አጋራን። መልካም አመሰግናለሁ። ፈቲሃ እንግዲህ በቤኒሻንጉል ጉሙዝ ክልል አሶሳ ከተማ የበዓሉ ሁኔታ እንግዲህ ምን ይመስላል ስትይ ለጠየቅሽኝ በዛሬው ዕለት የዒድ አል ፈጥር በዓል በአሶሳ ከተማ እንግዲህ በድምቀት እየተከበረ ነው የሚገኘው፣ ከጠዋት ጀምሮ ማለት ነው። በዓሉ እንግዲህ በአሶሳ ከተማ ለየት የሚያደርገው በአሶሳ ከተማ እና በዙሪያው ባሉ የተለያዩ ወረዳዎች ላይ በሮመዳን ጾም ወቅት በከፍተኛ ሁኔታ ሕዝቡ አብሮነቱ ይበልጥ በጣም ተጠናክሮ ጎልቶ የታየበት ነበረ። የኢፍጣር መርሃ ግብሮችም እንዲሁ በሰፊው በየቀበሌው፣ በየጎጡ፣ በየሰፈሩ እንዲሁ በጎዳናዎች ላይ ሲካሄዱ እንደነበረ ነው እንግዲህ እኛም ስንዘግብ የነበረው። በዛሬው ዕለትም እንግዲህ እለቱ ደርሶ የረመዳን ጾም ተጠናቆ እንዲሁ የዒድ አል ፈጥር በዓል ሲከበር እንዲሁ የተለያዩ ብሔር ብሔረሰቦች በህብረ ብሔራዊነት እና በአብሮነት በአንድነት እንዲሁ በስግደት እና በተለያዩ ሃይማኖታዊ መርሃ ግብሮች ነው እንግዲህ በዓሉን ሲያከብሩት የነበረው። በበዓሉ ላይም መልእክት ያስተላለፉት የአሶሳ የክልሉ እስልምና ጉዳዮች ምክር ቤት ፕሬዚዳንት ሼህ ኢብራሂም ሲራጅም ይህንኑ እንግዲህ ህዝበ ሙስሊሙ ሀይማኖቱ ሃይማኖታዊ አስተምህሮ በሚያዘው መሰረት ፍቅሩን፣ አብሮነቱን፣ አንድነቱን እና መተሳሰቡን አጠናክሮ መቀጠል እንዳለበትም በረመዳን ጾም ወቅት የነበረውን አብሮነትና መተሳሰብ እንዲሁ በየዕለት ተዕለት ህይወቱ ውስጥም የዕለት ተግባሩ አድርጎ ከጎኑ ያለውን ወንድም እህቱን የተጎዱ ጠዋሪ ቀባሪ የሌላቸውን ወገኖች እንዲሁ አብሮ ከጎኑ አድርጎ በአብሮ በደስታ እንዲያከብረውም ጭምር መልእክት አስተላልፈው ነበረ። የአሶሳ ከተማ ከንቲባ እንዲሁ አቶ አብዱል ከሪም አብዱረሂም አሶሳ እንግዲህ ከሌሎች አካባቢዎች ለት ባለመልክ ትንሿ ኢትዮጵያ ተብላ ነው የምትጠራው። እንግዲህ አሶሳ ከተማ ላይ የማይኖር የተለያየ ብሔር ብሄረሰብ የለም። በጣም ህብረ ብሔራዊነት ቀደም ባሉት ዘመናት ጀምሮ ብዙ ብሔር ብሄረሰቦች በአብሮነት በፍቅር የሚኖሩበት ከተማ ነው አሶሳ። ከዚሁ ጋር ተያይዘው እንግዲህ ከአሶሳ እና ከተለያዩ የሀገሪቱ ክልሎች ባሻገር ከጎረቤት ሱዳን ጭምር የተፈናቃዮች ከተለያዩ ሀገራት የመጡ ተፈናቃዮችንም እንዲሁ አቅፋ የያዘች ከተማ ናት። ይህንንም በጾሙ ወቅት በተለያዩ የኢፍጣር መርሃ ግብሮች በድምቀት አብሮነቱን ሲያሳይ እንደነበረ ነው እንግዲህ የጠቀሱት። ይህምንም የቤኒሻንጉል ጉሙዝ ሚዲያም ተከታትሎ ሲዘግብ ነበረ። ይህ አብሮነት አሶሳ ከተማ ላይ ያለው የህብረተሰቡ የአብሮነት ፍቅር በጣም የተለየ ነበረ። እነዚህ ወገኖች በየቦታው ተሰባስቦ ከህዝበ ሙስሊሙ ጋር አብረው እያፈጠሩ አብሮ በፍቅር ብዙ መርሃ ግብሮች ሲካሄዱ እንደነበረ ነው። እንግዲህ ፈቲሃ ከንቲባውም ይህንኑ አጉልተው ይህ አብሮነት ተጠናክሮ መቀጠል እንዳለበት እና በጾም ወራት ብቻ ሳይሆን በቀጣይም እንዲሁ ተጠናክሮ እንዲቀጥልም ጥሪያቸውን አቅርበዋል። እንዲሁ በዓሉ ላይ የተሳተፉ የአሶሳ ከተማና በዙሪያው ላይ የሚኖሩ የእስልምና እምነት ተከታዮች ወይም የሙስሊሙ ማህበረሰብ አሶሳ እንግዲህ የፍቅር ሀገር ነች። በተለያየ አካላት በተለያዩ ቦታዎች ላይ የተለያዩ ችግሮች ሲከሰቱ አሶሳ ላይ ምንም አይነት ችግሮች የጸጥታ የተለያየ ነገር ሳይፈጠር አሶሳ በፍቅር ህዝቡ እየሰማኝ ከሆነ ካለን ሰዓት አኳያ መረጃዎችህን አጠር ብታደርግልን መልካም እና ይህንኑ የህዝቡ አብሮነት እንግዲህ በአሶሳ ላይ ተጠናክሮ ይቀጥላል ነው ያሉትና በተለያዩ ወረዳዎችም እንዲሁ በተመሳሳይ የዛሬው ረመዳን የረመዳን ወር መጠናቀቅን ተከትሎ የዒድ አል ፈጥር በዓል በተለያዩ የክልላችን አካባቢዎችም እንዲሁ በተመሳሳይ በድምቀት እየተከበረ ነው የሚገኘው። ፈትያ፣ የቤንሻንጉል ጉሙዝ ክልል መገናኛ ብዙኃን ዘጋቢ ሙሉቀን ባልቻ፣ በቀጥታ መስመራችን ላይ ተገኝተህ ላጋራህም መረጃ ስለ ጊዜውህም እጅግ አድርገን እናመሰግናለን። መልካም ጊዜ ይሆንልህ።